ሰላም ሰላም እንዴት ናችሁ? ውድ የቲቶር ታይም ፍሬሽማን ተከታታዮች በዛ ዕቅታችን የምነግራችሁ ነገር የሚሆነው አዲስ የጠሩ የሪሚዲያል ተማሪዎችን የጠሩ ዩኒቨርሲቲዎችን ይሆናል ማለት ነው። እስከ መቼ ወደ ሳብራችን ቆዩ። በመጀመሪያ የጠራ ዩኒቨርሲቲ በ2018 ዓ ም በትምህርት ሚኒስቴር ለሪሚዲያል ፕሮግራም ወደ አዲ ግራት ዩኒቨርሲቲ የተመደባችሁ ተማሪዎች የሪሚዲያል የምዝገባ ቀን ታህሳስ 6 እና 7 መሆኑን የአዲ ግራት ዩኒቨርሲቲ አሳውቋል። ትምህርትን በታህሳስ ስምንት እንጀምራለን ብሎ የአዲግራት ዩኒቨርሲቲ ማስታወቂያውን አውጥቷል ማለት ነው። ስለዚህ አዲግራት የደረሳችሁ ተማሪዎች ይህንን መረጃ እየሰማችሁ ተዘጋጁ። በሌላ ደግሞ የወለጋ ዩኒቨርሲቲ ሲሆን የወለጋ ዩኒቨርሲቲም በተመሳሳይ ሁኔታ ለሬሚዲያል ፕሮግራም ትምህርት የተመደባችሁ ተማሪዎች የእናንተ መግቢያ ታህሳስ ሁለት እና ሶስት መሆኑን የወለጋ ዩኒቨርሲቲ ገልጿል ማለት ነው። በሌላም ደግሞ የመደ ወላቡ ዩኒቨርሲቲም በተመሳሳይ ሁኔታ የሪሚዲያል ጥሪን አድርጓል። የመደ ወላቡ ዩኒቨርሲቲ ደግሞ የሪሚዲያል ጥሪን ያደረገው በታሳ 6 እና 7 ዓ ም መሆኑን ዩኒቨርሲቲው አሳውቋል ማለት ነው። እነዚህን የመሳሰሉ ዜናዎች አሉ ማለት ነው። እንግዲህ ከዚህ በፊት የነበሩ አዳዲስ አብዛኞቹን ግቢዎች ጠርተንላቸዋል። አብዛኞቹ ግቢዎች እየጠሩ ነው። በአቬሬጅ እንኳን ከተመለከት ነው ከታህሳስ 15 ባለው ቀናት ውስጥ ከታህሳስ 15 ማለት ነው አብዛኞቹ የሪሚዲያል ተማሪዎች ገብተው ትምህርት የሚጀምሩባቸው ጊዜያቶች ናቸው። ቢሆንም ግን እስካሁን ድረስ ያልጠሩ የተለያዩ ዩኒቨርሲቲዎች አሉ። ከነዚያ ዩኒቨርሲቲ እንኳን ብንመለከት ዲላ ዩኒቨርሲቲ፣ ወላይታ ሶዶ ዩኒቨርሲቲ፣ የመቀሌ አብሲ፣ ዋቻሞ፣ ሚዛን ቴፒ፣ ቦንጋ የደምቢ ዶሎ የጂንካ ዩኒቨርሲቲም ደግሞ እንግዲህ እንደተራዘመ የምታውቁት ጉዳይ ነው። እነዚህ ዩኒቨርሲቲዎች እስካሁን ድረስ ምንም የሪሚዲያል ተማሪዎቹን ጥሪ አላደረጉም። ነገር ግን አሁንም ቢሆን አዳዲስ ጥሪዎች ከተደረጉ ወዲያውኑ የምናሳውቃችሁ ይሆናል ማለት ነው። እናንተም ደግሞ ከስር ከስር ቶሎ መረጃ እንዲደርሳችሁ ላይክ፣ ሼር በማድረግ ቶሎ ቶሎ እንዲሁም ደግሞ ሰብስክራይብ ስታደርጉ የደውሏን ምልክት በመጫን ቴክስት ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። አዳዲስ መረጃ ሲኖር በድጋሚ ማሳውቃችሁ ይሆናል ማለት ነው። የተለያዩ የሚሰራላችሁ ሀሳብ፣ አስተያየት ወይም ደግሞ የተለያዩ ነገሮች ጥያቄ ከፈጠሩባችሁ ኮሜንት ላይ ባለው በኩል ጥያቄያችሁን ማቀብ ምትችሉ ይሆናል ማለት ነው። አብራችን ስለቆያችሁ አመሰግናለሁ። ቻው ቻው።